በጣም ነው እንደ መኪናው የተጋጨው ከድንጋይ ጋር ወይም ደግሞ ከቆመው የመብራት ፖል ጋር ማለት ነው። አቤት ማስመሰል፣ አቤት ማስመሰል። ጭራሽ እኛ አናቅም አሉ። አሁን በእናንተ ቤት አይዲያ ለማስቀየር ነው አይደለም? ሲቀጥል ምንድን ነው ያልሽው ከአያቴ ቤት ወጥተን ሌላ ቦታ እንግድነት ተጠርተን ነው። በጣም ነው እንዴ ተጠራሽው። የአያትሽ ቤትም ይሁን ወይም ደግሞ የአብርሃምም አያት ቤትም ይሁን በየትኛው መንገድ ነው አንቺ አያትሽ ቤትን ወይም አያታችሁ ቤትን መኪና አስገብታችሁ ከዛ በኋላ ውስጥ ለውስጥ በመኪና ሄዳችሁ ዘመድ ቤት? እውነታችሁን ነው። ማን ነው ፋራ የምታደርጉኝ? ለሌላው ፋራ አድርጋችሁ ከቆጠራችሁ እኛ ደግሞ የዛ አካባቢ ተወላጅ የሆንን በደንብ አርገን ስለመናቅ እንነግርሻለን ማለት ነው። ቤተሰቡነት እኮ አሁን የአያቷ ሰፈር እኮ ይመስላችኋል ይሄ ማለት ነው። ይሄ መንገድ ማለት የት እንደሆነ በደንብ አድርጌ እምነግራችው ይሆናል ማለት ነው። አዎ ይሄ መንገድ ማለት የወገራ መስመር ነው፣ ከቡታጀራ እስከ ሙሄ ወይም ደግሞ እስከ ከቲ ትምህርት ቤት ድረስ ያለውን መንገድ ነው ማለት ነው። በደንብ አድርጌ የምነግራችሁ ይሆናል። ሌላው ቤት ብቻ የት እንደወጣ አላውቅም። እሱ ቪዲዮ የሆነ ቪዲዮ ወጥቷል። ወንዝ ላይ አስገብታ ጎንበስ አስደርግ አብርሃምን ፊቱ የምታጥብበት ወንዝ ማለት ነው። እሱን ወንዝ የት እንደሆነ የትኛው ወንዝ እንደሆነ በደንብ አርጌ የምነግራቸው ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኖ በእኛ ኮ የምታመልጡት ነገር የለም ሌሎቹን ሸውዶ እ ከየት ወዴት እየሄዳችሁ ይህን ቪዲዮ እንደቀረጻችሁት በደንብ አርጌ ነው የማስረዳችሁ ማለት ነው። እኔ ፋራ ወይም ጥልዝ አይደለሁኝማ መንገዱን በደንብ አድርጌ ስለማቀው ማለት ነው። ይሄ መኪና ራሱ ያስቆማችሁበት ጋር ራሱ የቱ ጋር እንደሆነ በደንብ ነው የምነግራችሁ። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም ብያለሁ በያላችሁበት። ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኖ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የዛሬውን ቪዲዮ በጋሽ አያልቅበት ጋሻልቶ እና ባቶ አያልቅበት እና ባቶ አሸብር እንዲሁም ደግሞ በሜዳ አህያው ላይ ነው ማለት ነው። አሁ ስሟ ተቀይሯል። የሜዳ አህያ ሆናለች ማለት ነው። እናም እንግዲህ መኪና ተጋጨብን እንዶ፣ ከአያቴ ቤት ወጥተን ወደ ሌላ ቦታ እንግድነት የተጠራንበት ቦታ ስንሄድ መኪናው ተጋጨብን። ቀስ ብለው እኮ ነው እያንገጫገጨ ወስዱ። ከዛ ጋር ሲያስቆመው እኛ አሁን ጥልዝ ነው፣ ፋራ ነው ምንታረጉን ማለት ነው። ስለ መኪና መጋጨት እንዴት እንደሆነም እኛ አናቅም አሉ። በእናንተ ቤት ማለት ነው እንደ እንዳሰባችሁትን ከሆነላችሁ ደግ አደረገ እንኳንም ሆነ ማለት ነው። ምክንያቱም ከምሰሩት አጽያት ወንጀል የተነሳ ማለት ነው። መቼም ለሰው መጥፎ ነገር ባንመኝም እናንተ ስለተመኛችሁት እኛ ምንም ማድረግ አይቻልም ማለት ነው። እናንተ ናችሁ ይህን ሐሳብ ያመጣችሁት ማለት ነው። ከሆነም ማለት ነው እኔ ደግ አደረገ ነው የምለው፣ ምክንያቱም የምትሰሩ ስራ አጽያት ወይም ደግሞ ወንጀል ስለሆነ ስለሚያስጠላ ማለት ነው። ዝሙት ስለሆነ ማለት ነው። እንደው የስራችሁ ቆጥሮ ነው ያደረገላችሁ ማለት ነው። ነገር ግን አልተጋጫችሁ፣ ውሸት ነው፣ አልተጋጫችሁ ማለት ነው። ሌላው ይሄ ከአያቴ ቤት ወጥቼ ሌላ ዘመድ ቤት ለእንግድነት ተጠርቼ ነው ምናምን ብለሽ የምሰክሽውን ሳክሰሽን እዛው ለምሰክሽው ሰክሺ ማለት ነው። ምክንያቱም እዛ አካባቢ ላይ ከአስፋልቱ ወጥተሽ ወደ ውስጥ ለውስጥ የሚያስገባ መንገድ ስለሌለ ማለት ነው እ ብዙን ጊዜ ለበዓል ሲገቡ ወንድሞቻችን ወደዛ አካባቢ ዳር ላይ ያለ ቤት ቆሙ ነው፣ መኪና ወደ ቤታቸው ወደ ውስጥ የሚገቡት ማለት ነው። ይሄ ደግሞ የተገተርሽ ወይ ደግሞ መኪናውን የገተርሽው ዋናው አስፋልት ላይ ነው ማለት ነው። ዋናው አስፋልት ላይ ከቡታጀራ እስከ ላይ ድረስ ባለው መንገድ ማለት ነው። የወገራ መንገድ ይባላል ይሄ መንገድ ማለት ነው። አንቺ ጥልስ እኛ የማይገባን ይመስልሻል እንዴ? ሌሎቹ እዛ አካባቢ ላይ የማቁ እውነት ሊመስላቸው ይችላሉ። እኔ ግን በደንብ አርጌ መንገዱን ስለማቀው እማስረዳሽ ይሆናል እምነግርሽ ይሆናል ማለት ነው። እኔን በበኩሌ ልሰክሽኝ አትችይም። አያቴ ቤት ምናምን የምት የምዘባርቅ ውሸትሽ ነው። ከቡታጀራ ገና ወደ ወገራ ወይም ደግሞ ለበዓል የምትሄዱበት ቦታ ስትሄዱት የቀረጻችሁት ቪዲዮ ነው ማለት ነው። አዎ እኛልን ስተሳከስ ሆናላችሁ ይሄ ቪዲዮ የለቀቃችሁት ደግሞ ለምን እንደሆነ ይገባናል። እኛ ሰሞኑ የለቀቃችሁትን ቪዲዮ እጅግ በጣም አጸያፊና አስቀያሚ ስለሆነ ወገብ ወገባችሁ ዛላ ዛላችሁ ስላልናችሁ የዛ እንትን ማለት ነው ማለት ማስቀየሻ ማለት ነው፣ ምንም የምንቀይስላችሁ ነገር የለም። ዛሬም ራሱ በሰራችሁት ቪዲዮ የሚያስጠላ ነገር አለው። አብርሃም ስለቀፈፈው ምንድን ነው ያለሽ መጥፎና ጥሩ ለየተሽወቀሽ እወቂ፣ የማይባል ነገር አትበይ ነው ያለሽ ማለት ነው በእግሩ ከፍተሽ በሁለቱ እግሩ መካከል ገብተሽ ምቾት አለው ስትዩ አሳፈርሽው ልጁ ማለት ነው አንቺ ማፈሪያ አላፈርሽም አንቺ ማለት ነው አንቺ ምንም ፍረት የሚባል ነገር የለሽም እናቴ እንዶኮ ሼም ባይሆን እዚ ጋ እያንዳንዱ ነግርሽ ነበር የአንቺ ተግባርን ማለት ነው እዛ ጋ የምታረጊያቸውን ዛሬም ላይ እንግዲህ በእግሩ መካከል ገብተሽ ምቾት አለው ስትዩ የሚባል ነገርን እወቂ ማይባልና የሚባል ነገር ለይተሽ እወቂ አለሽ ማለት ነው ምክንያቱም አፈረብሻ በንግግርሽ ማለት ነው። ይቺ ልጅ ወዴት ወዴት እየሄደች ነው አለ ማለት ነው። ወዴት ወዴት እንደሄደችማ አንተ መራስህን ጠንቅቃ አውቃሃታል ማለት ነው። ቤተሰብ ዘመድ ካላት ሁለት ሰባት አስራ አራት አስጠምቃት። እውነቴን ነው፣ እንዲያስጠምቋት ለቤተሰቦቿ ስጣት አሳልፈ ማለት ነው። አንተም እኮ ከእሷ ተጨምረህ እየተግማማ ነው ያለው ማለት ነው። ጭራሽ እኮ መኪና ተጋጭቶብናል በጣም እኮ ነው የተጎዳ። እውነትህ ነው ተጎዳ። እኛ ስታዩን ጅን ነው፣ ምን ምን መስላችሁ እዛው ጅላችሁን ሄዳችሁ ያጃጅሉት ማለት ነው። እኛ ኖጅል አዎ፣ እኛ ኖጅል እኛ የምንጃጃል አይደለንም። እንደውም ወገብ ወገባችሁ ነው እያለን የምንሸኛችሁ ማለት ነው። ምን አለችው? በቃ የሚመጣ ሰውን እዛ ላይ እንትን እንበል እንጠብቅ አለችው ማለት ነው። እንጠብቅ መኪና ውስጥ ሁለታችን ቁጭ ብለን እንጠብቅ። ግርግር ለሌባ ይመቸዋል ይላል እኮ የአገሬ ሰው ማለት ነው። ግርግር ለሌባ ይመቸዋል። ስለዚህ በር እንትን ዘግታ መኪና ውስጥ ለሁለት እንድትሞዳመድ እንዲመቻት እኮ ነው እንድትሞዳመድ ማለት ነው። በእርግጥ እዛ መንገድ ላይ ማለት ነው፣ እዛ መንገድ ላይ አስፋልት ላይ ብዙም ቤቶች የሉም። ብዙ ቤቶች ዳሩ ላይ አስፋልቱ ዳሩ ላይ የሚገኙበት ቦታ የተወሰኑ ቦታ ላይ ናቸው። ሌላው ግን ጫካ የበዛበት አካባቢ ነው ማለት ነው። አዎ እንደዛ ነው። ስለዚህ ይኔ እናት ምንም አልተጋጨም፣ አታካብዱ ማለት ነው። እኛን ለማስቀየር ነው ሰሞኑ ከምትሰሩት አንጻር ስለሰደብናችሁ ያ ነገር አይዲያ ለማስቀየር ነው እያሻሻላችሁ የምትመጡት ማለት ነው። ምንም ማሻሻል የለም፣ እዛው ነው ተግማምታችሁ ነው እዛው፣ እዛው ግም ለግም አብረሃዝግም የሚባል አማርኛ አይደለ? እዛው እየተግማማችሁ ነው አሁንም ማለት ነው። እኛን ልታስቀይሩን አትችሉም። እናንተ እኛን ልታስቀይሩ የምትችሉት ጥሩ የሆነ ነገርን ቪዲዮ ይዛችሁ ስትመጡ ብቻ ነው። እንደዚህ አይነት እየተዛዘልክ እንደዚህ አይነት እየሆንክ እኛን ልታስቀይሩን አትችሉም ማለት ነው። ሌላው አንዳንድ ቤት ተለጥፈዋል፣ ማለት ነው። የተለጠፈው ምንድነው? ቪዲዮ ለቋል። እኔ የት እንደተለቀቀ ራሱ አላውቅም። አብርሃም ጎንበስ አድርጋ ወንዝ ላይ ፊቱን እያጠበችው። እሱ ወንዝ የት ምን የሚባል መሰላችሁ? ወገራን ወንዝ ይባላል። የወገራን ወንዝ ይባላል ማለት ነው። እሱን አቋርጠው ነው እዛ የበዓል የሄዱበት አካባቢ የሄዱት ማለት ነው። ወገራን ወንዝ እኔ አገሬን የማላውቀው ይመስላችኋል እንዴ? አገራችን የማናቅ ማለት ነው። ጅሎች፣ ጅላጅል ማለት ነው። እዛው ተጃጃሉ እናንተ ማለት ነው ነው። ልታጃጅሉ አንፈልግም አንፈልግም ማለት ነው ስለዚህ ላይ ማስቀየር አልቻላችሁ፣ አልተሳካላችሁ። ለማንኛውም ማለት ነው አሁንም ማሳባችሁ ቀይሮ የተሻለ ነገርን ይዛችሁ ነው የሚያዝናና የሚያስቅ ነገር። ይሄ የሚያጃጅል ነገር አይደለም። አያችሁ፣ አሁንም ለምንድነው ሰው አትፈልግ ወይም ደግሞ ኔትወርክ የለ? አረባክሽ እውነትሽን ነው። ምን ነው እናቴ፣ እዚህ አረብ ሀገር ላይ ቁጭ ብዬ ወደ ሀገር እደውላለሁ እኮ አንቺ የሄድሽበት አካባቢ ነው እህቴ ያለችው ማለት ነው። እዛ እንኳን አይደለም ቀጥታ ደወልተይና ቴሌግራም ራሱ እየደወልኩ እህቴን የማገኝበት ጊዜ አለ ማለት ነው። ለማያውቁት ለጅሎቹ እንደዚያ አጃጅሉ ማለት ነው። ኔትወርክ የለም ማለች እኮ ኔትወርክ ስለሌለ ዝች ጋ ሰው ደውለን ማግኘት አንችልም። ኧረ እባክሽ እውነትሽን ነው፣ አልቀረብሽም የኔ ሳክሳም ማለት ነው። ለማንኛውም ውዶች ዬ ሰከሱን እኮ ቤተሰብ ምንም አልቀራቸውም፣ እነዚህ ሳክሳሞች ማለት ነው። ሰከሱን እውነት የሚመስላችሁ እኮ ልጆች አላችሁ። እውነትም ከአብርሃም አያት ቤት ወይም ደግሞ ከሄርሜላ አያት ቤት ወጥተው ሌላ ቦታ ሲሄዱ የመኪና አደጋ የምንም፣ እዛ አካባቢ ከቦታ ቦታ የምትንቀሳቀሱበት የለም። እልም ያለ ጫካ ነው፣ የእግር መንገድ ነው፣ ውስጥ ለውስጥ ያለው ያ ማለት የመኪና መንገድ የለም። ከአያታቸው ቤት እንግድነት ተጠርተው ሌላ ሌላ ቦታ ላይ የሚሄዱበት ሳይሆን ቤተሰብ እንግዲህ ለበዓል ታጀራ ወይም ከአዲስ አበባ ወደ ገጠሩ ሲሄዱት የቀረጹት ቪዲዮ ነው። ይሄ ነው የምላችሁ ማለት ነው። ቤተሰብ ግን አሰክሱን አሻሽሉት፣ ምን አለበት እውነቱን ብትናገሩ ማለት ነው። እኛ ለበዓል ስንገባ የቀረጽ ነው ነው ብትሉ አይሻላችሁም ነበረ? እናንተ ሳክሳሞች ማለት ነው። እናንተ ብትሰክሱ፣ እኛ ደግሞ ነጭ ነጫን እናወጣዋለን ማለት ነው እናወጣዋለን። ምንም ማድረግ አይቻልም። ለማንኛውም ውዶችዬ እወዳችኋለሁ። ሰላማችሁ አላ ያብዛል። ላይክ ሳታረጉ እንዳትወጡ። ላይክ አድርጉ፣ አበረታቱን እላችኋለሁ ማለት ነው። ምንድነው ዩቱብ ኮ እየተኛ ነው። እናንተ ላይክ ሳታደረጉ ወጣችሁ ማለት ነው። ተኝተዋል። እንዲህ እንዳይተኛ አንቀሳቅሱት። እናም ሰላም እደሩልኝ። የነጊ ሰው ይበለን። መልካም አዳር ባይ